እንዴ እንደ እንዴ ዘንድሮ ሳይዶ አልተቻለም። ሴቶቹን ጊዜው እየቀጠቀጣቸው ነው። ዛሬ ደግሞ ትላንት ለሀዩ እንዴት እያልን ዛሬ ደግሞ ጓደኛውንም ጨምሮ እደበደባት ማለት ነው። በጣም ነው የሚገርመው። እኔ የምለው እንዴት ነው በሴቶች እንደዚህ የሚሆነው ሳይዶ ማለት ነው? ሀዩ ግን አሳዘነችኝ። በቃ ይቅርታ፣ እኔ ተሳሰቼ ነው ሁለተኛ ሱመያ፣ የኔ ቆንጆ አላለችም ወይኔ፣ ወይኔ፣ ወይኔ ሱመያ፣ የኔ ቆንጆ ሁለተኛ አንተ ነው ምሳ ነው ምን ማን አለ፣ የኔ ምስኪን ማለት ነው። እውነት ለመናገር ሀዩ አሳዘነችኝን። እንደዛ ቀጥቅጧቸው ትላንትና ደግሞ ያችን መትቼሽ አላለም በፊቴን እንኳን አታየም እሷ ፍታኝ ስትለው ነበረና ፍታኝ አለችውንም ደግሞ አውቃ ነው። ምክንያቱም ከንቦ አይደለም ጨክና አይደለም ማለት ነው እና ያው እሱን ለማስፈራራት ነበር እና ያው የሴቶች አማል የሚባል ነገር አለ እና በጣም ነው ያሳዘነችኝ። ግን በቃ በግሩ ላይ ወጥቃ ይቅርታ በቃ ሁለተኛ እንትን ስም አላነሳም። ሁለተኛ የስሙያዝ አላነሳ ወይኔ። ኮመንታተሮች ምን አስባችሁ ነው? ምን ሆናችሁ ነው ፍታት ፍታት የምትሉት? እነሱ ቢፋቱ የምታገኙት ነገር አለ ወይ? እነሱ ቢፋቱ እናንተ ልታገቡት ነው ሰኢድን? እሷ ፍታት ፍታት እሱ መፍታት እኮ አይፈልግም፣ ይፈልጋታል እኮ ባይፈልጋት እኳ ያገባትም ነበር። ስለሚፈልጋት ነው ያገባት ማለት ነው። በመቀጠል ደግሞ እሷ ስለምትቀና ነው። እንግዲህ ጣምንቶች ይቀናናሉ ማለት ነው። ይሳደባሉ። ጣለ በነገራችን ላይ ዛሬ ቃል ገብታለች፣ ወላሂ ብላለች። ሁለተኛ የሁለታችሁንም ስም አላነሳ። ወይ በጣም ነው ያሳዘነች። ሁለተኛ ደግሞ የሚገርማችሁ ነገር አስፈራርቶ እንኳን አስፈራርቶ ነው አርፈች ትቀመጫለች፣ ትቀመጫለች ነው ያላት ማለት ነው። እንደዛ እያላት አልተቆጣችም። ውድ ቤተሰብ፣ በወሬ ገባው ሰላምታው ተረሳ። አሰላሙ አሌኩም ወራህመቱላሂ ወበረካቱ። እንዴት ናችሁ? ሰላም ናችሁ? አልሐምዱሊላህ፣ እኔ ጋር ሁሉ ሰላም ነው። በያላችሁ በሰላማችሁ ብዜ ተተረፈ በለኝ። ውድ ቤተሰቦች የማወዳችሁ የማከብራችሁ፣ ዛሬም እንደተለመደው መጥቻለሁ። ለቤት የአዲስ የሆናችሁ ደግሞ ቤተሰብ በመሆኑ ተቀላቀሉ። ቆይ ምን አስባችሁ ነው ቤተሰብ የማትሆኑት? ምን አስባችሁ ነው ቤተሰብ የማትሆኑት? እናላችኋለሁ ውድ ቤተሰቦቼ እንግዲህ እየሰይዱና የሀዩ ነገር ያው እንደቀጠለ ነበረ። የዛሬው ደግሞ በጣም ሞቅ ርምቅ ያለ ነበረ ማለት ነው። እኔ ትናንትም ማሳዝነኛለች፣ ሀዩ ዛሬ ማሳዝነኛለች ማለት ምክንያቱም እሷ ትወደዋለች፣ እሱ መለያት አትፈልግም። ያው እንግዲህ የሴቶች ነገር ቅናት ነው እንደዚያ ያደረጋት ማለት ነው። እና በጣም ያሳዝነች። ይቅርታ ይቅርታ ብላ እግሩ ላይ ድፍት ብላ ሁለተኛ አይለመደኛ አለችው። መጀመሪያ እኔ ፍቺ ፈልጋለሁ ብላ ልታስፈራራው ነበረ ካላንተ ማን አለኝ አለች። ምክንያቱም እሷ ፍች ፈልጋ የእውነት ሳይሆን እሱን ለማስፈራራት በቃ ይቅርታ ምናምን እንዲጠይቃት ነበረ ፍላጎቷ ማለት ነው። ያ ሳይሳካላት ሲቀር ግን ያው ይቅርታ፣ ካላንተ ማን አለኝ አለች ማለት ነው። በሚያሳዝን ሁኔታ ይቅርታ መጠየቅ ነበረበት ሰኢድ ነበር። ነገር ግን እሷ ናት ይቅርታ እየጠየቀችው ማለት ነው። ንግስቷ ትላንትና በጣም ደስ ብሏ ተደስታ ነበረች። እሰይ እሰይ ያለች ነበር። በነገራችን ላይ ያው በሷም ብዙም አልፈርድባትም ምክንያቱም እሷም ስለምትቀና ነው። በሷ ምክንያት ነው እንግዲህ ከባሏ ጋር ተለያይታ አንዴ ባህርዳር አንዴ ሐረር አንዴ የሆነ ቦታ ስትሄድ ያለችው በሷ ምክንያት ነው። እንግዲህ ከሷ ያው እንግዲህ በቅናት ማለት ነው። ዞሮ ዞሮ አሁን ያለው ሳይዶ ከሀዩ ጋር ነው ማለት ነው። ሀዩ ደግሞ የሆነ ሰዓት ላይ የቪዲዮ ለቅፍ ባለው ምናምን ሁላ ስትል ነበር። ይሄ ፓርት አልተመቼኝም፣ ፍልክ ለመናገር ማለት ነው። እንደዚህ አይነቱ ነገር በሶሻል ሚዲያ ምን አይነት ትምህርት አለው? ምን አይነት ትምህርት አለው? እንደዚህ አይነቱ ነገር ትክክል አይደለም። እንደዚህ አይነቱን ቃል መጠቀም አልነበረባትም ባይነኝ ማለት ነው። ግን አሳዝናኛለች፣ ወላይ ይቅርታ በመጠየቅ ፋንታ ድጋሚ ጓደኛዋንም ጨምሮ ሊመታት ነበር እንዴ። ምን የሚሉት ምን የሚሉት እንትን ነው ማለት ነው። ጅላጅልነት ነው። እኔ እነሱ ሴት ስለሆኑ እሱ ጉልበት ስላለው ነው እንዴ ሊደበድባቸው? በዛ ላይ እንግዲህ ሀዩ እንግዲህ ባለቤት ናት፣ መብት ባይኖረም ማለት ነው። ጓደኛዋን ጨምሮ እኮ ነበረ የሚመታት የነበረውና እንደውም እሷ ይዛው በግሩ ወጥቃ ነው እንጂ የለመነቻት እሷን ውጭ ያለቻት እሷ እንደዛ ባትሎ ጓደኛዋን ሊመታት ነበርና፣ ይሄ ብልግና ነው። እውነት ለመናገር ብልግና ነው። ሴት ልጅን እሱ አቅም ስላለው ብቻ መደብደብ አይችልም። እና ይሄ በጣም እኔ እንጃ ወላሂ በጣም ገርሞኛል እውነት ለመናገር እና ከሷ አልፎ እንደገና ጓደኛዋል እንዴት ምን ይሉታል? የሆነ ይሄ ምን ይሉታል? እነ ለማንኛውም ሰይዶም እንግዲህ ማን አለብኝ ብሏል ማለት ነው ሴቶችን እየደበደበ ይገኛል። ይሄ ከሱመያ ጋ ምን ማያገናኝ ነው? አንዳንዶች ሱመያን የነካ ንግስቷ ምናምን እያላችሁ ነው። ይሄ ከሱመያ ጋ አይገናኝም። ይሄ የሴት ልጅ መብት መከበር አለበት። እናንተ ሴት እንደመሆናችሁ መጠን ሴቶች ሲደበደቡ፣ ሴቶች ሲያለቅሱ እሰይ አትበሉ። ምን ጊዜ ቢሆን ማለት ነው፣ ወላ በጣም ያሳፍራል። የትም ቢሆን የምታዩት የሴቶችን ኮመንት ነው። አሁን ትናንትና ራሱ በሀዩ እሰይ እሰይ እሰይ እያሉ ነበረ። ዛሬ ራሱ ፍታት ሰኢዶ፣ ፍታት ሰኢዶ፣ ሀዩን ፍታት፣ ሀዩን ፍታት። ኧረ ተው እናንተ ምን ሆናችሁ? በሷ ቦታ ተቀመጡ። ለማንኛውም የማይቻቱ አሽቃባጮች ማለት ነው። እኔ ግን ሴት ልጅ ስትደበደብ ደስ አይለኝም፣ እውነት ለመናገር ደስ አይለኝም። እሷ ጣውንቷ ስለሆነች ቀንታ እንጂ ክፋት አስባ አይደለም የተሳደበችው። ስለዚህ ሴት በመሆኗ በዛ ደረጃ ስትደበደብ በአደባባይ በጣም አሳዝናኝ ነበር። ዛሬ ደግሞ ይባስ ብሎ ጓደኛዋንም ጨምሮ ደበደባት። ማን አለብኝ እኮ ነው ያለው። ጭራሽ ማን አለብኝ እንዴ! አረ፣ እንደ እስኪ እስኪ ከወንዶች ጋር ሄዶ ይደባደብ እሱ ወንድ ከሆነ ልብ ካለው ከወንዶች ጋር ሄዶ ይደባደብ። እንደ ሴት ሴት እኮ ነው ከሴት ጋር የሚደባደበው ወንድ ከሴት ይደባደበው እና ይሄ በጣም ያሳፍራል። እውነት ለመናገር ለማንኛውም ውድ ቤተሰቦች ይመቻችው፣ ሰላማችሁ ብዙ ይበል። አሽቃባጮቹ ማሽቃበጡ፣ እኔ ግን በቃ ከእውነት ጋር ነው የምቆመው። እውነት ነው የምፈለው፣ መቼም መቼም መቼም ማለት ነው አላሽቃብጥም እንዴ ምን አስባችሁ ነው? ለማንኛውም በያላችሁ በሰላማችሁ ብዝት ይበልልኝ። ወድ ቤተሰቦች ማለት ነው ስወዳቸው፣ ስከረበትላችሁ። እኔ አልከረበትም። ለማንኛው ቤተሰብ አድርጉኝ ማለት ነው። ሰላማችሁ ይግዛ። ሰላም አሊኩ ወራፍቶች ለብረካል።